ከጠገቡ ሰው አይፈሩ ይላል ያገሬ ሰው። በጣም ነው እንደ ጋሽ አሸበር የጠገብከው። በጣም ነው እንዴ ጥጋብ ጥጋብ ያለህ ማለት ነው። አንተማ መታሰር አለብህ። ሩታዬ አሳስረሽ ማንነትሽንማ ማሳየት አለብሽ። ይሄኔ ነብር ማለት ነው አሳያለሁ ህግ ያለበት ሀገር ነው ብለዋለች። ሌላው ምንድን ነው? እኔ እኮ ምንም አላልኳትም። ልጅን ስጭኝ ነው ያልኳት። እንዴት ውሃ ትደፋብኛለች? አይደለም ውሃ ሌላ ነገርን ብታደርግህ እራሱ አይፈረድባትም። ምክንያቱም አንድ ወር ያልሞላው ደም የሆነ ሕፃን ልጅ ነው። ልሰድብሽ ያልኳት ማለት ነው አይደለ? ሩታ እንስሳ እንኳ የወለደውን ልጅ ልትወስድበት ስትጠጋው ለመከላከል ይታገላል ማለት ነው። ምን እየሆንክ ነው ያለው? እንዲህ በጣም ነው እንዲ እንደዚህ ልብ ጢባርህን የነፋው ማለት ነው። እኔ ምለው ወንዶችዬ ማለት ነው ሚስቶቻችሁ ስታረግ ዜቱ ጋር እንዳለች እንኳ አታቋትም። ከወለደች በኋላ ልጄ ልጄ የምትሉት ነገርስ በጣም ነው እንዴ ልጆቻችሁን የምትፈልጉት። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ፣ አሰላሙ አለይኩም ወራቱላ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ያብዛለኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይለ ሳናዴ አዲስ ከሆናችሁ ሰብስክራ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ። ከዚህ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሻ ሸብርና የጀግናዋ ያትበከሪዋ የብርቷ የሩታ ቪዲዮ ነው ማለት ነው። እንግዲህ ትላንትና በሩታ ቤት መጥተው ነበረ፣ ጋሽ አሸብር ልጅን ስጭኝ ብሎ እምቧ ከረዩ እያለ ነበረ ማለት ነው። ልጅህን ግን ማየት ትችላለህ፣ መውሰድ ግን አትችልም። ህግ ይፈርድልኛል አላለም። የትኛው ህግ ነው አንድ ፍሬ ደም የሆነ ያልጠነከረ አንድ ወር እንኳ ያልሞላው ህፃን ልጅ ይፈቅድልም ማለት ነው፣ አይደለም። አንድ ወር ያልሞላው ህፃን ልጅ ተውና ከአስራ ስምንት አመት በታች የሆኑ ህፃናቶች ለእናት ነው የሚፈቀደው ማለት ነው፣ ላአባት ሳይሆን ለእናት ለዛውንም፣ ከሌላ ሴት ጋር አሸሼ ገዳሜ ለሚል ወንድ ልጅ ማለት ነው። እውነትህን ነው። የትኛው ህግ ነው ደም የሆነ ህፃን ልጅ ከእናቱ ነጥቆ ለአንተ የሚሰጥህ ማለት ነው? ስለ ህጉ እኮ በቃ፣ ምንም በቃ፣ ሴት ልጅ የማታቅረው አደለም የምታደርጉት። እኔ የምለው ግን ቤተሰቦች አብርሃምና ሩታ የሚሰሩት እኮ የብዙዎቹ ሴቶች ህይወት ነው። በዚያ አጋጣሚ ማለት ነው ብዙ ሩታ አይነት የመሰሉ ሴቶች አሉ፣ እህቶቻችን ማለት ነው። ብዙ ደግሞ አብርሃምን የሚመስሉ ወንዶች አሉ፣ ሚስቶቻቸውን እየበደሉ ለልጆቻቸው እንደ አባት የሚቃጣቸው ማለት ነው። ልጁ በእናቱ ሆድ ውስጥ እያለ ጽንስ እያለ የቱ ጋር እንዳለ እንኳ የማይታወቀው እናቱን ክብካቤ ሳይሰጣት፣ ምንድን ነው የምትፈልጊው? ሚስቴ፣ ምን ላድርግልሽ? ምን አስፈልጎሻል? እንኳ ብሎ ሳይጠይቃት፣ ረሱን ተውትና፣ በቅጡ እንኳ ፍቅር ሳይሰጣት ከተወለደ በኋላ ልጅን ልውሰድ። እውነት ነው፣ ተው እንጂ ዘጠኝ ወር በሙሉ ዋጋ የከፈለች እናት እያለች መከራ ስቃዩን፣ ምጡን፣ ማጥባቱ ኧረ ስንት ስቃይ ያለባት ሴት ልጅ ማለት ነው። የሴት ልጅ ነገር ማን ያውራ ማን ይተንፍስ? እውነቴን ነው ምላችሁ ምንም ብቻ እንትን ሳትሉ ልጅን እውነትህን ነው ልጅ መሆኑ ዛሬ ከተወለደ በኋላ ነው እንደ የተሰማ ማለት ነው። ዘጠኝ ወር በሙሉ እንደዛ ስታሰቃያት ለምን አንድ ቀን እንኳ ቦታና ጊዜ አልሰጣትም አብርሃም? በእርግጥ አንተን የመሰሉ እጅግ በጣም ብዙ ወንድሞቻችን አሉ። አንተን ራስ የመሰሉ ኮፒዎች ማለት ነው። በብዙ ስቃይ የሚያልፉ እንደ ሩታ ብዙ እህቶቻችን አሉ። ሚዲያ አላወቃቸውም እንጂ ሚዲያ ላይ ወጥተው አልተነፈሱትም እንጂ ማለት ነው። ሩታ የብዙ እህቶቻችን ድምፅ ነው፣ በዚህን ሰዓት እየሆነች ያለችው ማለት ነው። አብርሃምም ልክ እንደዛው፣ እኔ የምትሰሩት ነገር ምንም እንትን አይለኝም ማለት ነው። ነገር ግን እኔ በጣም ነው የገረመኝ ማለት ነው። አንድ ወር ያልሞላ ሕፃን ልጅ ሩንታ ውሃ ብትደፋብህስ ጋሽ አሸብርዬ እንዶ ትፈርድባት አለሁ ወይ? እስኪ ድመት ወልዶ ተጠጋው ልጁን ለመውሰድ ማለት ነው እንዴት ሊነክስህ እንደሚሮጥ ማለት ነው። ዶሮም ልክ እንደዛው ጫጩቱን ልትወስድበት ስትጠጋ እንዴት ነብር ሆኖ እንደሚመጣበት ማለት ነው። አይደለም እናት አይደለም ሰው ማለት ነው። ልጁን ስትነጥቀው፣ ልጇን ስትወስድባት ዝም ብላ ልታየት ነው። እውነትህን ነው ጋሽ አሸብርዬ በዚህን ሰ ስርዓት ነው የምልህ። እኔ ልሙትልህ አንተ እስራት ነው ያስፈለገህ ማለት ነው። ምን ብላለች? ህግ ባለበት ሀገር ላይ ነው ያለው። አሳስረሃለሁ ብለሃለች ማለት ነው። አንተማ እውነቴን ነው የምልህ መቅመስ አለብህ ማለት ነው ወይስ ምንድን ነው? እንደዚህ የልብ ልብ ተሰምቶ አማችህ ግቢ ገብተ እንድትረብሽ ያደረገችህ ውሽማህ ናት። ይሄ የብዙዎቹ ውሽሞች እኮ ስራ ነው። ምን ይላሉ? ልጅ ያለው ባለትዳር ወንድ ልጅ የሚለጣጠፉ ሴቶች በቃ ልጅህን አምጣውና እኔ አሳድግልሃለሁ ይሉታል ማለት ነው። እንደ ደግ ደግ ያጫውታቸዋል ማለት ነው። ከዛስ መከራ ስቃያቸው ልጆችን ይበላሉ። አባት ወይም ወንዱ ልብ ያነሳው አሞቱን የሞተ ከእናቱ ነጥቆ ልጅን ወደ ውሸማ ወስዶ ከዛ ልጁን ዋጋ ያስከፍለዋል ማለት ነው። ይሄ ብዙ ወንዶች የሚያደርጉት ተግባር ነው። እንደዚያ የልብ ልብ እንዲሰማ አርጋህ ከሆነ ተሳስተ አልጋሽ አሸብርዬ ዬ ከስህተትህን መለስ ቀለስ ያደርገህ። እውነቴን ነው። በዚህ ልክማ እንቧ ከረዩ አትበል። ሲቀጥል በኛ በጉራጌ ባህል ገና ያልተዋወቅከው ቤተሰብ እንኳ ያላስተዋወቀው መልስ እንኳ ያልተጠራህበት ግቢ ገብተህ በዚህ ልክ ያዙኝ ልቀቁኝ ማለት እውነት ነው? ምን ባህላችንን እንደቀበርከው እወቅ። አዎ በዚህ አጋጣሚ ላሳውቅ ስለፈለግኩ ማለት ነው። ባህላችንን እየቀበርከው ነው። የትኛውን ወንድ ያልተዋወቀበት ቤት አማቹ ግቢ ገብቶ በዚህ ልክ ያዙኝ ልቀቁኝ አይልም። ምክንያቱም አማቹና አማቱን ስለሚያከብር ማለት ነው። አንተ ግን ለወደፊቱ ያ ወጣቶች ሲያገቡ የሚስታቸው እናት አባትን እንዲደፍሩ ክብር እንዳይሰጡ ነው እያደረክ ያለው ማለት ነው። በዚህ አጋጣሚ ውጭ ላይ ሆነ እንቧ ከረየው ብትል በጣም ደስ ሲል ነበር። ያው ደግሞ ያው በልጅ ላይ ስለሆነ ድራማ የሰራው ለዛ ነው። አማች ግቢ ገብታ በዚህ ልክ ያዙ ልቅ አቁኝ የምትለው ማለት ነው። ሩተዬ፣ የኔ አንበሳ፣ የኔ ጀግና የሆንሽ እህቴ ማለት ነው። የብዙ እህቶችሽን ድምፅ እየሆንሽ እንዳለሽ ይሰማኛል ግን ደግሞ በዚህ ልክ በልጅሽ ላይ ሌላ ነገር ባይሰራበት በጣም ደስ ይለኛል ማለት ነው። ገና አንድ ወር ያልሞላው አርባው ቀኑ ያልሞላው ሕፃን ልጅ በእሱ ላይ ድራማ ባሰራ አሸብርዬ ማለት ነው። በቅጡ አድርገው እንጂ ያሱ ልቀቁኝ አለ እኮ ያሱ ልቀቁኝ። አንተ ነህ ጥፋተኛ። ጥፋቱ እኮ ያንተ ነው። ሕግም የሚጠይቅህ እኮ ያንተ ነው። አዎ በትክክል ሕግማ ጎንበስ ቀና የሚያደርግህ አንተን ነው። አርባ ቀን ያልሞላው ደም የሆነ ሕፃን ልጅ ከእናቱ ጡት ለይተ ካልወሰድኩ ብላ የሰው ግቢ እየረበሽክ ማለት ነው። ገባህ አይደለም? በሁለት ነገር እኮ ነው። አንደኛ የሰው ግቢ ስለመጠበት ትከሰሳለ ማለት ነው። ከዛም አልፈ ደግሞ ልጅህ ገና አንድ ወር ያልሞላ ህፃ ልጅ ለመውሰድ ስለታገልክ ራሱ በሁለት ነገር ትከሰሳለ ማለት ነው። እኔ ምፈራ አይነት ወንድ ልጅ አይደለሁኝ። እውነትህን ነው። እሱ በህግ ስታንቀጠቅጥ ትናገረዋለህ፣ በህግ ስትገረፍ ትናገረዋለህ። እሱ ማለት ነው። ለማንኛውም በዚህ ልክ ግን ጋሽ አሸብርዬ እውነት እንዲህ ልብ ልብ አይሰማ በቃ ውሸሚትማ በደንብ አርጋ የልብ ልብ እንዲሰማ አድርግሃለች ማለት ነው። እውነት ወንዶች እየ በዚህ አጋጣሚ ብዙ ወንዶች ስላላችሁ ማለት ነው ሼር እያደረጋችሁልኝ አድርሱልኝ ብዙ ወንዶች ስላላችሁ ልጃችሁን መውደድ ያለባችሁ በእናታቸው ሆድ ውስጥ እያለ ነው፣ ፅንስ ላይ እያለ ነው። ልጃችሁን መውደድ ማክበር፣ መከባከብ እናታቸውን መንከባከብ ያለባችሁ ማለት ነው። ከተወለደ በኋላማ እናትን መንከባከብን አቅታትም። ቀንድ ምንድን ነው? ላም ቀንዷን አይከብዳትም ነው አይደለም? የሚባለው እናትም ልጇን አይከብዳትም። እንደፈለገች አርጋት አንከባክባ ታሳድጋለች ማለት ነው። ይሄ ደግሞ የኢትዮጵያዊ ባህላችን ነው። ግን ሚስት ባረገዘች ሰዓት የቱ ጋር እንዳለች ሳታውቅ ከተወለደ በኋላ የያዘኝ ልቀቁኝ የምትሉት ነገር በጣም ነው የሚገርመኝ ማለት ነው። ስለዚህ እንደዚህ አይነት ወንዶች ደህና ናችሁ? እንዴት ናችሁ? መልክት ያው በያላችሁበት ይድረሳችሁ ላለው ማለት ነው። ከአብርሃም ተጨማሪ ብዙዎቹ ስላላችሁ ማለት ነው። ለማንኛውም ሰላማችሁ አላያብዘልኝ እወዳችኋለሁ። ውድድ ነው ማድረጋችሁ። መልካም ቀልብ እያለው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ባይ